ስስቶ ምንድን ነው የተፈጠረው? ቆ ቆ ቆ ምን ማለት ነው? ራሴን ላጠፋ ነው እያለ ብዙ መድኃኒቶችን ካልዋት እኮ እያለ ነው ሁሉም ቢበድሉ ለመለያየት ምንም መጥፎ ነገር እንኳን ቢሆን አንቺም ልጅ ሁላችሁንም እከባከባችኋለሁ። ምንድን ነው የተፈጠረው? ምን ማለት ነው? ራሴን ላጠፋ ነው እያለ ብዙ መለየት አለብን። በቃ አንቺም ወደ ቤተሰቦችሽ መሄድ አለብሽ ከዛሬ ጀምሮ

ሰላም ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምንቆያችሁ፣ ተመልካቾቻችን። እንግዲህ ወደ ቤት ስራ ተመልሰናል። እንግዲህ ሰሞኑን እቺን ሁለት ቀንና እቺ ሶስት ቀን እንግዲህ ጫካ ውስጥ ነበርን። ውሉዋችንን ያደረግ ነው እንግዲህ አዳራችንን አንላችሁም፣ ለዋልንበት ራሱ ከባድ ነበር እዛ ጫካ ውስጥ። ትናንትም እንግዲህ የዛች የሴት ጅብ የሆነችዋን ሴት እንግዲህ አባትየውንም እንግዲህ በቁጥጥር ስር የዋልንበት ነገር ነው የተፈጠረው። ውድ ተመልካቾቻችን ያቺም እንግዲህ ያው እንዳልኳችሁ በቁጥጥር ስር ውላለች። አሁን የምንገኘው በወንድማችን ትዝታውና በእህታችን ፀሐይ ቤት ነው። እንግዲህ ከትዝታው ጋም እንግዲህ የነበሩትን ነገሮች ታስታውሳላችሁ። ከእነሱ ጋር ሰላምታ ልለዋወጥ በተለይ ደግሞ ፀሐይ ምን ላይ ነች የሚለውን ነገር ያው ከትዝታው ነው እንጂ እየሰማሁ ያለሁት እኔ እዚህ ቤቷ ድረስ መጥቼ ሰሞኑን ስጠይቃትም አልነበረም። ፀሐይ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን አሁን በጣም ደህና ነኝ። ምን ሆነሽ ነው ድምፅሽን? ጉሮሮ ትንሽ ቶንሲልና ጉንፋን ነገር ተደራርቦብኝ እንጂ ከመንፈሱ ጋር የሚገናኝ ነገር አይደለም። አይ እንደሱ እንኳን አይደለም፣ ያው ቶንሲል ምናምን ነው። እንዴት ነው? ሁሉ መልካም ነው እግዚአብሔር ይመስገን ሁሉ ሰላም። አሁን ልጁን ከወለድኩ በኋላ እኔ ጋር ያለው ነገር ትንሽ ቀንሷል ል ስለ ልጁ ማውራት ያን ያህል ቢከብድም እኔ ጋር ያለው ነገር ግን በጣም ቀንሷል። ትስታው እንዴት ነው? ወደ አንተ ልምጣና ስለ ጤንነት ስላለበት ነገር ረዘም አድርገህ ለተመልካችን። ደህና ሰሞኑን እንደምታውቀው ብዙ ነገር ተፈጥሯል ብዙ ያልጠበቅናቸው ነገሮችም ተከስተዋል። ና እንደምታየው እሷም ደህና ነች። ልጁም እንግዲህ ያው እንደምታውቀው ነው ያለው ምንም አይልም። ጫካ ውስጥ የተፈጠረውን ነገር አይተሃል። ምን አይነት ከሰውነት ጎዳ ነው የወጣች ማለት እንኳን ለሴት እኔ ወንዶቹ ራሱ ምን ያህል ተጨነቅን ታውቃለህ? እና ከባድ ነው። ሰሞኑ እንዲህ ያለው ነገር በጣም አስቸጋሪ። ስለ ጫካው ነገር ብናወራ ደስ ይለኛል። ማለት ትዝታው እንግዲህ የመቃብር አፈር ከበተነችብኝ በኋላ ለአስር ደቂቃ ስንቀጠቀጥ ነበር። እንግዲህ ከዛ በኋላም አንተና ካሜራማን እንግዲህ ጠብቃችሁኝ እንዳነሳችሁኝ፣ ያው ብዙ ብዙ ነገሮች አንተም ስሜታዊ ስትሆን ነበር፣ እኔም ነገሮችን ስጋፈጥ ነበር። ጫካ ስላሳለፍ ነው ጊዜ ሲ ብናወራ አው ማለት በጣም የሚያስጠላ እና በጣም አስቸጋሪ ጊዜ ነበር፣ እዛ ውስጥ ያሳለፍነው። አንተም ላይ ለእኛ ብለህ እንግዲህ ብዙ ነገሮች ደርሰውባሃል። በመጀመሪያ እውነት ከቤተሰብ በላይ ከእናቴ በላይ ነው ቀርበኸኝ፣ እንደወንድምም እንደ ጓደኛም ሆነልኝ ነው። አብረኝ ነው ይህ ፈተናዎች ሁሉ አብረኝ ተጋፈጥከ ያለው እና በጣም አስቸጋሪ ነበረ የነበረው ነገር ማለት፣ እኔ እንጃ እንዴት እንደምልህ አላውቅም። እንዴት እኔ በህይወት አስቤው አላውቀው ነገር ነው። ማለት እንዴት ሰው እንደዚህ አውሬ መሆን ይችላል? እንዴት አውሬ ሆኖ ሴትዮዋንም አይታታል? እንዴት ስትሄድ እንደነበረ አንተም ላይ ያደረሰችውን መጥፎ ነገር እንዴት እንደማወራለ። አሁን መፍትሄው ምንድን ነው የሚለው ራሱ ግራ እየገባኝ ያለው ነገር እሱ ነው። እንዴት ነው ይሄን ነገር መንፈታው? ልጃችንስ እንዴት ነው በዚህ ሁኔታ ሊያድግ የሚችለው? ማለት በዚሁ እንደዚሁ አውሬ እንደሆነ ያድጋል። የሚከብድ ነገር ነው። ባየት ሁኔታ ጫካስ፣ ባየት ሁኔታ ምንም ማለት መፍትሄ የምናገኝ አይመስለኝም። በጣም ሀሳብ የሆነብኝ ነገር እሱ ነው። ቤተሰብን እንዴት መጠበቅ እንዳለብኝ፣ ከዚህ በኋላ ያለን ህይወት እንዴት እንደሆነ ነው ግራ የገባኝ። እንጃ ብቻ በጣም ይከብዳል። ይገባኛል። ከእናት ጋር እንግዲህ ከዛ ጫካ መልስ እኔም ራሴን ባወቅኩበት ሰዓት እኔ ካሜራማን ትዝተውና ያው የትዝተው እናት ሆነን የተመለስ ነው። የእናትየው ጉዳይ ለማስተካከል እየሞከርን ነው። ማለት ይህንን ነገር እሷ ወደ ቀድሞ የጤና ሁኔታዋ እንድትመለስ ምንድን ነው ማድረግ የሚቻለው? እኔ እንደ አንደኛ መፍትሄ ብዬ ያስኩት ቢያንስ የችግሩን አካል አውቀናል። እሷ እንግዲህ እምነቷ የኦርቶዶክስ እምነት ተከታይ ነች፣ ክርስቲያን ነች። ስለዚህ ጸበል የምጀምርበትን ነገር ማመቻቸት ነው የሚሆነው። ይሄ በሱ እናት እናስፈታ ምናምን መተቱን እንትን በል እኔ በሱ ነገር አላምንም። ታምናለ ማለት መተቱን ማስፈታት መንፈስ ነው መንፈስ ነው እየተጫወተባት ያለው ስለዚህ እንደ አንድ ክርስቲያን እንደ አንድ ኦርቶዶክስ አማኝ ጸበል ትልልቅ የጸበል ስፍራዎች አሉ ማለት አደለም አጋንንት፣ ለማመን የሚከብዱ ገድሎች፣ ታምራቶች የሚፈጸሙበት ቦታ እንግዲህ። ወደዛ ቦታ ብንወስዳት እንግዲህ የእሷ እምነት ኦርቶዶክስ ነው፣ ያንተም እምነት እንግዲህ የኦርቶዶክስ አማኝ ነ ስለዚህ በእምነታችሁ ነው ያንን ነገር ልናደረግ ምንችለው ወደዛ ቦታ ብንወስዳት ብዬ ነው ማስበው። እኔ እንደዛ ነው ማስበው እንጂ ያንተ እናት መጥተው እዛች ሴጣን ጋር ሄደው እንግዲህ ይችልች የሰው ጅብነች እንደነበረችው አርግል ምና በሚለው አማረኛ አላምንም። ትዝተው አዎ እውነት ነው ማለት እኔም እናት ጌጂ ያም ሁሉ ነገር የጠየኳት እንዳሰራሹ ፍቹም ብርያት ነበረ ማለት ቢጨንቀኝ ነው፣ ምን ማድረግ እንዳለብኝ ስላላወቅኩ ነው። ጸበሉንም አንድ ሁለት ቀን እያመጠውኝ የዚሁ ቤት እንድትጠመቅም እንድጠጠም እያረኩኝ ነበረ ማለት መውሰድ አልቻልኩም። እንደምታየ ጇላ ምናምን ያለው ነገር ትንሽ ለየት ያለው ነው። እና እዛ ድረስ ይዞ መሄድና ማስጠመቁ ትንሽ ይከብዳል። እሷንም ልጅንም እዚሁ ቤት ውስጥ ነው ትርኢት እያደረግኳቸው ያለውና፣ እንንጃ ብቻ። አሁን ያልከው ነገር ግን ሚሻል ይመስለኛል። ማለት ምንም አማራጭ የለንም ከሱ ውጪ። እንዳሰራሹ አስፈቹ ምናምን ብላትም ምንም መፍትሄ የምናገኝ አይመስለኝምና። አዎ የትዝተውን እናት ለቀቅ አድርገናቸዋል። ማለት እሳቸውን የምናስርበት ወይም እንትን የምንልበት ደረጃ ላይ አይደለን። በሃይማኖቷ እንግዲህ ብዙ ተመልካቾች ብዙ ነገር እያላችሁ ነበር፣ መምህር ተስፋዬ ጋር ሙሰዳት መጽሐፍ ቅዱስም ጠበልም የራሳችሁን መላ የምትመትሉትን ብዙ ብዙ ነገሮችን ስትሉ ነበር። ያው እንደ ሀሳብ ጸበል ጋር ብትሄድ ከዚያ ይህንን ነገር ብናረግ አው፣ እሱን ነገር አስቤበት ነበር እኔም እና ያው እንደምታውቀው አሁን ገና ወርም አልሞላትም፣ ገና ትኩስ አራስ ነችና ጸበልን መጠመቅ አይችልም። ለዛ ነው እቤት ለስ እያመጣሁ ነው እኔ እንድጠጣ እሷም እንድጠጣ ልጁንም የተወሰነ ነገር ማድረገው በምችለው አቅም እየጸለይኩም ነው። በሚተኙበት ሰዓትም መጽሐፍ ቅዱስ አጠገባቸው እያረኩኝ እንግዲህ፣ መፍትሄ ለማግኘት እየሞከርኩ ነው ያለሁት። ፀሐይ ምናልባት እምነት ነገር ካለ እኔ ምንም ልላ አልችልም። በቃ እኔ እኔ ላይ የተፈጠረውን ነገር ትሆና በቃ ልጅ እንዲድንልኝና አንፈልገው እኔን ትወይም በቃ እኔ ኖሮ ያለው ይበቃኛል የኖርኩት ይበቃኛል። እንደዚህ የተሰቃየውም እንዲም እያልኩ ኖሮ ያለው ግን ልጅም በቃ እንደ ልጅ ሲጫወት ሲሯሯጥ ማየት ነው የምፈልገው። ልጅ እንዲደነልኝ ብቻ ነው የምፈልገው። ማለት እናት መሆን ከባድ ነገር መሆኑ የገባኛውን ነው። በቃ ልጅ እንደዚህ ሆኑ ሳይ በቃ እኔ በጣም ነው የሚሰማኝ። በጣም እኛ እኛ ትልልቆቹ ሰዎች ባጠፋ ነው፣ እኛ ትልልቆቹ ሰዎች በሰራ ነው ኃጢአት ልጅ ሲሰቃይ ልጅ እንደዚህ ሲሆን ማየት ከባድ ነገር ነው። በጣም ከባድ ነገር ነው። ምን እንደምልህ አላውቅም። በቃ ከቻላችሁ ልጅን አስጠምቁልኝ። ልጅ እንዲድን የቻላችሁትን አድርጉልኝ። አንተም አውቃለሁ በእኛ ምክንያት በጣም ብዙ እየተሰቃየ በጣም ብዙ ጉዳት እየደረሰብን እንደሆነ ለእሱም እግዚአብሔር ያክበራል። እውነት የመጀመሪያ ቀን ታግለ ገብተ እኛን ማናገር ጥሩ ነገር ነው ብዙ ለውጥ አምጥቶልናል። በጣም ብዙ ለውጥ እኔ ላመሰገነ ቃላት ያንሰኛል። በቃ ከቻላችሁ ልጄን አትርፉልኝ። ልጄን ደህና እንዲሆን እንደ ሕፃን እንዲቦርቅልኝ ነው እምፈልገው። እኔ ሌላ ምንም አልለም። እንደዚህ አይነት ችግር ውስጥ ሆኜ እንኳን አልተሆኝም። እርግዝና ከጀመርኩ ማለት ከተጋባን ከሶስት ወር ምናምን በኋላ ነው ይሄ ነገር የተፈጠረብኝ ግን አልቶኝም ትቶኛል። ሄደም ደንግጦ ምናምን በቃ እኔ እንጃ እኔ ቃላት የለኝም። በጣም ነው በጣም የማመሰግነው። እኔ እንጃ እኔ ቃላት የለኝም። በቃ ምን እንደምል በቃ አመሰግናለሁ። ከጎኔ ስላለ ስለደገፍከኝ እ በችግር ሰዓት ስላልተውከኝ እናቴ እንኳን እንዴት እንደተጸየፈችኝ አይተሃል። ግን አንተ ሳትጸየፍ ሳትተወኝ ያን ሁላ ወር ያን ሁላ ጊዜ አብረኝ ስላለ በጣም ነው የማመሰግነው በጣም ነው የማፈቅር እኔ ቃላት የለኝም ከዚህ በላይ እኔም በጣም ነው የማፈቅር ሁሉንም ነገር እናልፈዋል እኔም በጣም ነው የማፈቅር ሁሉንም ነገር እናልፈዋል አብረን ሆነን ሁሉም ነገር እንወጣለን። ሁሉም ቢበድሉን፣ ሁሉም እኛን ለመለያየት ቢሞክሩ ምንም መጥፎ ነገር እንኳ ቢሆን አንቺም ልጄንም ሁላችሁንም እከባከባችኋለሁ። አንቺንም ልጄንም ከዚህ ነገር አወጣችኋለሁ። በቃ በቃ ውድ ተመልካቾቻችን እንግዲህ እጄ ሰላም ነው። እንግዲህ ግላቭም አድርጌ ነበር። እጄ ወደ ቀድሞ ጤንነቱ ተመልሷል። እንደ መኮነታተር እንደ መሻከር ብሎ ነበር። አሁን እጄ ሰላም ነው። ያው እዚህ ጋ ግን ታውቃላችሁ የእሷ ምጥ ጊዜ ነክሳኝም ነበር። እንደማመርቀዝ ማመርቀዝ ነው ቁስሉ አልዳንልኝም ነበር ቶሎ እና ትናንትም ጸብ ላይ ስለነበርኩኝ እንግዲህ የተወሰነ እንደ መስፋፋት ብሏል። ያው ግን አሁን አስፈላጊውን ክትትል አስፈላጊውን ሕክምና እያረኩበት ነው። እኔ ስለ ሁለቱ የቻልኩትን ብዙ ነገር አውርቻለሁ። አሁንም ቢሆን አንድ ጉዳይ ያው ስንጀምር እንግዲህ ከጥግ ሳናደርስ ያንን ጉዳይ አናቆምም። ውድ ተመልካቾቻችን በቻልነው አቅም ማለት ጸበል እንግዲህ ልጁን ያው ዩቲውብ ስለማይፈቅድ ነው እንጂ ልጁም ስላለበት ሁኔታ ብናሳያችሁ ደስ ይለን ነበር። ስለ ልጁ እኔም ብዙም ጥያቄ እየጠየኳቸው አይደለም። ምክንያቱም ስለ ልጁም ሲነሳ እየተረባበሹ ነው፣ ጥሩ ስሜት እየተሰማቸው ስላልሆነ በዛ እንትን ላይ ማባባስ ነው የሚሆነው። ትዝታው እንግዲህ አንዳንድ ነገሮችን ማስተካከል አለብኝ። ሰላም መሆናችሁን ካወቅኩ በቂ ነው። ከዚሁ ከእናንተ ጋር በተያያዘ ነው የማስተካከለው፣ ጉዳዮችን ግን አሁን ምንም ወደኋላ የለም። ግድ የለም። በእኔ የሆንበት ጸበል እንጀምር። ምንም ወደኋላ ማለት አያስፈልግም። እናት ቅጣታቸውን የሚያገኙበትን ነገር እያመቻቸን ነው። ዝም ብለን አንጠልጥለን ልናሳስራቸው አንችልም። ይገባኛል ማለት እናት ተብዩ ይህን ያለ በእኔ ለጨክና እንደዚህ አደረገች። እኔ እንጃ እኔ ማንን ማንን ማመን እንዳለብኝ አላቅ በአሁኑ ሰዓት እና እሷንም ቢሆን ባለቤቴንም ልጅንም ቢሆን በጸበልም ሆነ በማንኛውም ነገር ማለት እንጃ፣ ምንም ነገር መፍትሔ ካለው እሱን ለማድረግ ዝግጁ ነኝ። አሁንም እየሞከርኩ ያለውስ ነገር ይህን ነው። በማንኛውም ነገር ከዚህ ነገር እንዲወጡ ነው የምፈልገው፣ እና በሚቻለው ሁሉ በስለዳይ ደስ ይለኛል። እንጃ እኔ ምን እንደምልህ አላውቅም። እንደ ወንድምህን ሆን ክልኝ በጣም ነው የማመሰግንህ። አረ፣ ትዝታው ችግር የለም አረ፣ ትዝታው፣ አረ በእግዚአብሔር። እሺ፣ እሺ። አረ በእውነት ማለት ምንም ይሄድ ነው ያደረግነው ነገር የለም ገና ብዙ ነገር ይቀረናል። ምንም ምንም እኔ የኔን አቅም ስለማውቀው ነው። ከዚህ በላይ ብዙ ብዙ ነገር ማድረግ ያለብኝ ነገር አለ ማለት እኔ የኔን አቅም እዚህ ቤተሰብ ላይ እየተጠቀምኩ ነው ብዬ አላስም። የሆነ ከዚህ በላይ የማድረግ አቅም አለኝ ብዬ ነው የማስበው። ማለት ከዚህ በላይ ማለት እንግዲህ የእህታችንን የፀሐይ የጤና ሁኔታ የመመለስ ግዴታ አለብኝ። እሱን አትጠራጣሪ በቅርቡ ይሄ መንፈስ በአእምሮች የሚጮትብሽ እያንዳንዱን ነገር ልንገርሽ። በፈጣሪ በእምነትሽ ታምኛለሽ። እንግዲህ አንቺ የኦርቶዶክስ እምነት ተከታይ ነሽ፣ በእግዚአብሔር ታምኛለሽ። ስለዚህ ያንን ነገር ውድ ተመልካቾች እንግዲህ በፊትም ፊዚካሏ ቀጭን ነበር ነፍሰ ጡርም እያለች እንግዲህ አንዳንድ ሴቶች በሚያረግዙበት ጊዜ ይወፍራሉ አንዳንድ ሴቶች ደግሞ ተፈጥሯቸው ጄኔቲክሳቸው ቀጭን ከሆነ በዛው በቅጥነታቸው ነው የሚቀጥሉት ግን ትዝተውም እንዳለኝ ከሆነ አራት ኪሎ ቀንሳለች ከወለደች በኋላ ይህ ማለት አራት ኪሎ ቀንሳለች ማለት ያው ይሄ ግልጽ ነው እንግዲህ ነፍሰ ጡር ልጅ በሆዷም ስለያዘች ትከብዳለች፣ ግን ከበፊቱ ኖርማል ሳታረግዝ ከነበረው ማለቱ ነበር። ሌላው ግን ትዝታውና እሱም የነገሩኝ ነገር ምን ነበር? ገና መጀመሪያ እዚህ ቤት ገብቼ ሰላም ስላቸው ያችን ልጅ ካላመጣልኝ ዘልዝዬ በላታለሁ ብዙ ነገር ስትል ነበር። ቪዲዮን እያየች እንግዲህ አለምፃ የምትባለው እንግዲህ ወደ ሰው ጅብነት የምትቀየረው እዛ ጫካ ውስጥ የያዝናት ምንድን ነው ከሱ ነገር ነገር ካላመጣት ካልገደልኳት ስትዩ ነበር እንግዲህ እኔ ምን እንዳረግኳቸው አላቅም። እሷና ወይዘሮ ስናይት እንደዚህ ሆኖ መቆየት የለባቸው። አሁን እኔ ላይ እንደዚህ ያደረጉ ሌላው ላይስ እንደማያደርጉ በምን እርግጠኛ እንሆናለን? አለምፀሐይንማ ባገኛት ዝልዝል አድርጌ ነበር መገላት። አምጣልኝ እሷንማ፣ አንዴ ላገኛት እንጂ ህይወቴን እንደዚህ አበላሽታ አትኖራትም። እኔ ሌላ ምንም አለለም በቃ ስማ እኔ ታምር የሆነ ምን አይነት ህይወት ነው ምንድን ነው እንደዚ የሆነው ሰው እንዴት በሰው ህይወት ላይ እንደዚህ ይሆናል በጣም ነው ግራ የሚገባ ነገር ነው እኔ በቃ ምንም ልል አልችልም ሚኪ እንደሌሎ ማለት በቃ ገፍተ ገብተ ችግራችንን እየፈታህልን ስለሆነ በጣም ነው የምናመሰግነው በጣም እውነት እግዚአብሔር ያክብርልን እግዚአብሔር ያክብርልን ምንም አለለም ሌላ አሁን በወሊድ ሰዓት ልሞት እችል ነበር። የራስህን ዶክተር ጠርተህ ልጄን በነርስ የተንከባከብክልኝ እኔ እንጂ አላውቅም። እኔ እግዚአብሔር የላከን ነው የሚመስለኝ። እውነት በጣም ነው የማመሰግን። እግዚአብሔር አክብርልን። ምንም አልልም እኔ ሌላ። በጣም ነው የምናመሰግን። በጣም እንግዲህ ካላችሁ ምን ይደረጋል። ግን ቃል የምገባላችሁ ነገር በደንብ ነው የምረዳችሁ? ስሜታዊ የሆናችሁ የሆነ መጥፎ ነገር እኔ የሚያስቀይም ነገር ራሱ ብትሉኝ ከጎናችሁ ዞር እንደማልል ልነግራችሁ እፈልጋለሁ። ምክንያቱም እዚህ ጉዳይ ላይ እጄን አስገብቻለሁ። ተመልካቾችም ከዚህ ጉዳይ እጄን እንዳስወጣ አይፈልጉም። በመላው ዓለም የሚገኙ ኢትዮጵያውያን፣ ትውልደ ኢትዮጵያውያን የእናንተ ጉዳይ አሳስቧቸው እየተከታተሉ ነው። ስለዚህ ይህንን ነገር ከግብ ሳናደርስ ምንም ከዚህ ጉዳይ እጃችንን አናስወጣም። ድል እንነሳለን። ውድ ተመልካቾች በፈጣሪ እናምናለን። የአጋንንትን የመናፍስትን ሴራ ወደታች ገደል ነው ምንከተው። እሱን ደግሞ በአንቺ እናረጋግጣለን። ትዝታው ከፈቀድልኝ በሄድና አንዳንድ መጨረሻ ያለብኝ ጉዳይ አለ። ግን በማንኛውም ሰዓት ደውሉልኝ ጊዜ

ስስቶ ምንድን ነው የተፈጠረው? ምን ማለት ነው? ራሴን ላጠፋ ነው እያለ ምንድን ምን ነው ምንድን ነው ያክል አልገባኝም። ልጅ አለ ሚስት አለ እኮ ለምንድን ራስን ለማጥፋት ምትሞክረው? ትዝታው ምንም እራሴን አጥቼ ከዚህ ህይወት መገላገል ነው እምፈልገው። እናቴንም ልጄንም አጥቼ መኖር አልፈልግም። ምንድን ነው እያልክ ያለው? እሷ ነች አንተን እንደዚህ ማለት ያለባቸው። መሮኛል፣ አውቃለሁ ከማንም በላይ ትልቅ ነገር እንደተሸከምክ አውቃለሁ። ትዝታው ስለዚህ ተወኛ። ካወቅክ ለምረ የምትጨቀጭቀኝ? በቃ ተወኛ። ምንም ነገር አልፈልግም። ምን ያው ትዝታው፣ አልገባኝም እባክህን ሚኪ ባሌ እንዳይሞት አድርግልኝ። እባክህን እባክህን አንድ ያለኝ እሱ ብቻ ነውእባክህን ሚኪ እባክህን እባክህን፣ ልለምን ፀሐይ እባክህን ሚኪ ባለቤቴን ማጣት አልፈልግም። እሱን አጥቼ መኖር አልችልም። እባክህንእባክህን ምንም አልቻልኩትም። አንቺ ፊት ነው ራሱን ለማጥፋት የሞከረው ጭራሽ ቤት ውስጥ ነው። በቃ መድኃኒት ምንድን ነው? ስንት ርቀት እንሄዳለን ብለን ለምንድን ነው? እኔን ለምንድን ነው የእኔን ስራ ገደል የምከተው ለምንድን ነው? ትዝተው ለምንድን ነው? ምን ላድርግ? ምን እያረግን ራሳችንን እኮ አደጋ ውስጥ ነው። እነሱ እንኳን ለኛ ብለው ስንት ነገር እየሆኑ ጭራሽ እሷ ፊት ራስን ስለማጥፋት ታስባለህ? ጭራሽ እሷ ፊት ትዝተው ምን እየሆንክ ነው? በጣም ነው የታከተኝ። ከዚህ በላይ ምንም ነገር አልፈልግም፣ መገላገል ነው ፈልገው። ምንም ነገር ማልፈልግም። አታናደኝ፣ አታናደኝ። እዚህ ነገር ውስጥ እጄን ከትቻለው፣ ልንገርህ፣ ራሴንም አደጋ ላይ ጥያለሁ። እዛ ጫካ ሁለቴ ነው ልንገርህ፣ ሁለቴ ነው ከመዩን ሰው ጋር ራሴን ያጋፈጥኩት። እሺ፣ ራስን ታጠፋለህ። ከዛስ፣ ሚስት ማን አላት? ሚስት ማን አላት? እንዴት እንዴት ነው እያሰብክ ያለው? እኔ ሳልረዳ ቀርቼ አይደለም፣ እየፈረድኩ አይደለም ግን እሺ ከመሬት ተነስቶ ራሴን ላጥፋ ማለት ምን ማለት ነው? እስካሁን የመጣንበት አይበልጥም ከዚ አሁን። እኮ እንደውም ትንሽ እነሱ እንኳን ስንት ነገር ቀይረዋል። ቤታችን ላይ ምንም ነገር አልተቀየርም። ሁሉም ነገር እየተባባሰ ነው የሚሄደው፣ ከዚህ በላይ ነው የሚሄደው ወዴት ነው? ትክት ብሎኛል። እዚ አንገት ሌደርሳል። አሁን በኋላ ምንም ነገር አልፈልግም። ሁሉም ነገር በቅቶኛል። በቃ ምንም ነገር አልፈልግም ከዚህ በላይ እኔ ባላንተ። ኮ ጠንካራ ሰው ነው አይደል ባልሽ አይደሉም። ካሁን በኋላ በቃ እንደውም መለያየት ነው የምፈልገው። ከአንቺ መለየት አለብን በቃ አንቺም ወደ ቤተሰቦችሽ መሄድ አለብሽ። ከዛሬ ጀምሮ ምን ቤተሰብ አንተር ለእንዲ እኔ እንኳን ለአንቺ ለራሴ የሚለው አውጭልኝ፣ በቃ ምንም ነገር አልፈልግም። እባክህ ባሌ በጤናው እንደዚያ የለም ሚኪ፣ የሆነ ነገር አድርግልኝ በእናትህ። ከዚህ በላይ ምንም ነገር መሸከም አልችልም። ምን ማለት ነው? እኔ ማን አለኝ? ማን ጋር ነው የምሄደው? ማንም ሊኖረሽ እኔ ላይ ይመለከትም። አሁን ወደ ቤተሰቦችሽ ሂጅልኝ፣ ቤቴን ልቀሽ በቃ ውጭልኝ። አንቺ እኔን ትዙ፣ ስንት ነገር አብረን አሳልፈን እኔን ውጭልኝ አልከኝ? ትሰሚኛለሽ፣ አንቺም ልጅሽንም ይዘሽ ከዚህ ቤት ውጭልኝ። በቃ ልጅ እኮ የእኔ ብቻ ሳይሆን አንተም ነው ደግሞ እሺ ማነው እንደዚህ አይነት ልጅ ይዤ ላይ የሚቀበለኝ ማነው አስጠግቶ የሚያኖረኝ ትዞ ባገን ነገር ሰሚኛለች ከዚህ ጋር ከግሌ ተነሽልኝ ተነሽልኝ ምንም ነገር አልፈልግም ምንም ነገር አልፈልግም ምንም የተፈጠረ ነገር የለም መለየት ብቻ ነው የፈለግኩት ለምን እሺ ለምን ምንድን ነው አንቺም የሚመለከት ጉዳይ አይደለም እሺ ያጠፋት ነገር ካለ ይቅርታ ሚኪ እባክህ የሆነ ነገር አድርግልኝ ምንም ነገር አይፈጠርም። ልንገርሽ፣ አንቺና ትዝታው አትለያዩ። ምንም ነገር ትዝተው ማለት ነው። ልንገርሽ ስሜታዊ ስለሆነ በቃ ነገሮች ከአቅሞ በላይ ከባድ ጊዜ። እባክሽን አንድ ቃል ልገባልሽ የምፈልገው ነገር ቢኖር ፀሐይ፣ ምንም ነገር እንደማይፈጠር እኔ ነመኝ እኔ ነመኝ። ትዝታው ትዝታው ያፈቅርሻል፣ ከልቡ ነው የሚወድሽ። ምንም ነገር በማላቸው አይፈጠርም። እኔ ግን እንደዚያ ይመስለኛል። እኔ አሁን ሁሉም ነገር በቃ እየተስተካከለ ነው ብዬ ፈጣሪን ማመስገን ስጀምር አላቅም፣ በቃ ታሪክ መባደርገው ነው። ይሄን ያህል የሚቀጣኝ እኔ ትሁኝና፣ ባል እሺ፣ ጊዜ ያስፈልጋል። ስ ከራስህ ጋር ጊዜ ያስፈልጋል። እንውጣ። ምንም ነገር አያስፈልገኝም። አንተ በማያገባ ነገር ከሆን በኋላ እንዳገባ በእንደዚህ አይነት ሁኔታ እንዴት ነው ጥዬ የምሄደው እንዴ? ጥሩ ሁኔታ ላይ እኮ አይደለ። እኛ ካልተረዳን ማን ነው የሚረዳ? ማንም አይረዳም። ውጣልኝ አልኩ። ውጣልኝ በቃ። አንቺም ልቀቂ ልጆች፣ አንቺም ውጣልኝ። ምንም

እኔ እኮ ሌላ ሰው ስለሌለን ነው አንተ ጋር የደወልኩት። ብዙ ምን ለማድረግ እየሞከርክ ነው እኮ?